ሰላም አሌይኩም ራህምቱላህ በረካቱ ድና። የተከበራችሁ የኢትዮጵያና ቤተሰቦቻችን እንዴት አላችሁ? ደህና ናችሁ ወይ? እኛ ደህና ነን አልሓምዱሊላ። እንግዲህ ፋጥማያን ዩቲዩብ ያው ባልትና እያዘጋጀን ነው ማለት ነው። የሚዘጋጀው ብዙዎቹ ጥያቄ ያቀርቡብኛል ማለት ነው፣ እንዴት ነው ሰው ነው የምታዘጋጀው፣ ወይስ ራስሽ ነሽ የምታዘጋጅልን፣ እንዴት ነው ምናምን ይሉኛል እና እኔ ማንንም አላዘጋጅም በራሴ ነው የማዘጋጀው ማለት ነው። ይሄው እንደምታዩት እንግዲህ ይሄ ካሜራው ትንሽ ነጣርጉት ነው እንጂ አንደኛ ደረጃ መርቆስ የሚባለው በርበሬ ነው ማለት ነው። ይሄ ትግዛው እንግዲህ 5 5 መቶ ብር ነው ማለት ነው። በርበሬ እየጨመረ ነው ባለድሎች ማሻአላ ያው ወጥተዋል፣ በድላቸው ማለት ነው። አሁን ተወዷል። አሁን እንግዲህ በርበሬ መጀመሪያ ይሰጣል። ከተሰጣ በኋላ ይቀነጠሳል። እያንዳንዷ ቆሻሻ ትለቀማለች ማለት ነው። ሲለቀም የምታዩት ውስጡ የሙዝልጫ ይገኛል። የሆነ የእባብ ራሱ የእባብ እንትኑ አላደለ የሆነ ተላይ እንትኑ ሱብሃናላህ ሱራሱ ይገኛ፣ የሚገርማሽ ነገር ማለት ነው። እና በርበሬ ሲዘጋጅ ጥረት ያስፈልገዋል። ከዛ በኋላ እንግዲህ ደግሞ ሽንኩርቴን አጣጥቤ ዝንጅብሌን ምናምን ቀለም ማቅመሚያ ማለት ነው። አሁን እንግዲህ የመጀመሪያ ጊዜ ወደ ወፍጮ ቤት ሄጄ እያስደለዝኩኝ ነው የምታዩት ነገር በማሽን እያስደለዝኩኝ ነው እና የብዙ ልጆች ትእዛዝ ስላለ ብዙ ነው በርበሬው ማለት ነው። የምታዩት ይቺ የማሽን መደለጃ ናት፣ የበርበሬ መደለጃ ማለት ነው። አንድ ኪሎ አምስት ብር ነው የሚደለዘው ማለት ነው። ሁለት ኪሎ አስር ብር፣ ሁለት ኪሎ አስር ብር ነው የሚደለዘው ማለት ነው። እኔ ያው የብዙ ልጆች ነበረ እና ወደ 40 ምናምን ኪሎ ነበረ፣ ወደ 42 ኪሎ ነበር ጠቅላላ ማለት ነው። ያንን በ300 ብር ነው ያስደለስኩት ማለት ነው። እና ስደለጽ እንዴት አባቱ እንደሚያምር ብታዩ ማለት ነው። በጣም ይዘጋል። ከዛ እንደምታዩት በጣም

እና ይሄ በጣም ቀላል ነው። ወላሂ ማሻ አላህ አለይክ ነው፣ በጣም አሪፍ ነው። እኔ እንደዚህ ቶሎ ቶሎ ያው እንግዲህ ቅርጥፍና ያስፈልጋል ብዛት ከተያዘ ማለት ነው። እንደዚህ ይጨመርና በዚህች ሙሉ ማለት ነው ቢያንስ እንኳ ከሶስት ኪሎ በላይ ሳትይዛ ትቀርም ይችላል። ማሽኗ ማለት ነው። ግን እኔ መጨመሩ ነው እንጂ የሚያቆየኝ ማለት ነው። መደለዟ እሷ በደቂቃ ነው ትደልዘው። ይሄው እንደምታዩት የባለቤቷ ናት፣ እሷ ማለት ነው። እንደዚህ ተከፍተዋለች። ይሄው እንደምታዩት አሁን እጨምራለሁ። አሁንም ከዛ ይደልዛል። ከዛ መጨረሻው አካባቢ ቅመማ ቅመሙን፣ ሽንኩርቱን፣ ዝንጅብሉን ያዘጋጀሁትን ከላይ ጨምራለሁ። አንድ ጊዜ ትር ይላል። ከዛ በኋላ አወጣለሁ ማለት ነው፣ በማንኪያ አወጣለሁ። በራሴ ነኝ የማወጣው። ዘንበል አድርጋ ትይዝልኛለች። እንትን ናት፣ ተጣጣፊ ነገር ናት ማለት ነው ማሽኗ እሷ ዘንበል አድርጋ ስትይዝ በደም ቶሎ ቶሎ አወጣለሁ። ማውጫዬን አዘጋጅቼ ወላ አምስት ደቂቃ አላቆየንም፣ የሚገርማችሁ ነገር ማለት ነው አምስት ደቂቃ አላቆየንም። ይሄው አሁን በቃ የምታዩት እንደማ እንደ ራሴ ነው የምላችሁ በምክንያት ነው ማለት ነው። እንግዲህ እቺ እኔ ነኝ ማለት ነው። እዚህ ያው ተፍ ተፍ የምለው እና እንደ ቤቴ እንደራሴ ነው የማዘጋጀው ምላችሁ በምክንያት ነው ወላ ይሄ ደሞ አሁን እዚህ ጤፍ ይነፋል ማለት ነው። በማሽን አሁን ላይ ሁሉ ነገር ማሻ አላህ ነው። ሁሉ ነገር አምሯል አገራችን። ብር ብቻ ነው የሚያስፈልገው። ብር ካለ በሰማይ መንገድ አለ ይባላል አይደለ? እና በጣም አሪፍ ነገር ነው። ወላ ጤፉ በዚህ ይነፋል። በቃ ጤፋችሁ እዚህ መጋዘን አለ እዚህ ውስጥ ታዛላችሁ። ጤፋችሁ ፈጫ ማለት ነው። አሁን ደግሞ ወደ ቤት ተመልሼ ሽሮ ደግሞ አስፈጭቼ ነ አስከክቼ ነበረ ቆልቼ ነበረ እና አሁን እያጠብኩ ነው ማለት ነው። ሽሮ ሲዘጋጅ ንጽህና ያስፈልገዋል። ማጠብ፣ አሁን ሲታጠብ ማለት ነው። ብዙ አፈር ይወጣዋል አሁን ቢያንስ እንኳ ሶስት ጊዜ በቀላሉ የማጥበውን አሁን ቢያንስ አየዋለሁ። አሁንም አፈር ካለው እደጋግመዋለሁ ማለት ነው። እንግዲህ በአቢ አብራት ስቱስ እያለች ነው እና እንደዚህ እያጠለልኩኝ እያጠለልኩኝ ማለት ነው። እንደምታዩት አጠለዋለሁኝ። ይሄ ጥላዩ ውሃው አይደፋም። እህቴ ላም አለቻት፣ እሷ ላም ተጠጣዋለች ማለት ነው። ይሄ ጥላዩ ውሃው ማለት ነው አስፈላጊ ነው ለእንስሶች። ይህ እንደዚህ እያደረኩኝ እየቀነስኩ፣ እየደጋገምኩ እየደጋገምኩ፣ እንደዚህ እየቀነስኩኝ በደንብ አጥዋለሁ ማለት ነው። በደንብ አጥባለሁ። ይሄ እንደምታዩት አሁን ተቀድሞ አሁን ጸዳ አለ። ይሄው እንደምታዩት ማለት ነው። አሁን እንደዚህ እየቀነስኩ እየቀነስኩ እየቀነስኩ እያንዳንዷን አጥባታለሁ ማለት ነው። ምናልባት እኮ በእጅሽ አትንኪው የሚል ይኖራል እና በእጅ አትንኪው ለባቢ እንግዲህ ከስጋው እያመጣ እየጨመረብኝ ይሄ ረባሽ ነው ባቢ ማለት ነው። እና እኔ ልሰራ እንዳዘጋጀው ያምጥ ፈጭምር ያደርግብኛል ድርዬ እና ይሄው እንደም ስለምታጠብ ደግሞ እስላም ክርስቲያንም ቢዘጋጅላቸው ችግር የለም። አብሽሩ። እና ይኸው እንደምታዩት እንደዚህ እንደዛ አጠልና ይህንን በደንብ አጥበዋለሁ ማለት ነው። ቢያንስ ሶስት ጊዜ አጥበዋለሁ በቀላሉ። አሁን ይሄ ሁለተኛው ነው እንደምታዩት። አሁን ደግሜ ደግሞ ሳጥበው ጽድስት ነው የሚለው በጣም ቆንጆ ነው። ይሄ ደግሞ አተሩና ጓያ ነው። ግማሽ አተር ግማሽ ጓያ ነው። አሁን ደግሞ ይሄ የተደለዘው በርበሬ ነው። የተደለዘውን በርበሬ ተመልከቱ። እንዴት አባቱ እንደሚያምር ማለት ነው ማታ አስደለስኩት አሳደርኩት ከዛ ካደረ በኋላ ደሞ በርበሬ ተደልዞ ወዲያው አይሰጣም ያድራል ማለት ነው ሲያደር ምንድነው ይጠቁራል ጥቁር ነው የሚለው በጣም ያምራል ቆንጆ ነው የሚሆነው ይሄው እንደምታዩት አሁን ሸራውን አጥቤዋለሁኝ ሸራውን አጥቤ ነው የማሰጣው ማለት ነው። በንጽህና ነው መዘጋጀት ያለበት ነኝ እንደነገርኳችሁ ነው። እንደራሴ እንደ ቤቴ ነው ማዘጋጀው ማለት ነው። እና ይሄው እየተዘጋጀ እየተሰጣ ነው ማለት ነው። አሁን ይሄ ምርጥ ፀሐይ አለ ዛሬ ማለት ነው። አሰጣው አለሁኝ። ቢያንስ እንኳን የሶስት ቀን ያክል ይፈልጋል በቀላሉ ሁልጊዜ ፀሐይ ከሆነ ሶስት ቀን በቂው ነው ደግሞ ዳመና ምናምን ካለ እስከ አራት ቀን አምስት ቀን ድረስ አሰጠዋል። እስከ ሳምንት አሰጠዋል። የሚገርማችሁ ነገር ማለት ነው። አሁን አንድ ጊዜ እንደዚህ ወላሂ ዳመና ነበርና እና ከሳምንት በላይ አስቸዋለሁ ሳስወጣ ሳስገባ እና በርበሬና ሽሮ እንግዲህ ማዘጋጀት ቀላል አይደለም፣ ሴቶች ያውቁታል። ድክመት አለው እንደ ማንኛውም ሰው ደግሞ። ቀን ጣጥሽ አይደለም ማስፈጨው። ይኸው እንደምታዩት ነው አስደልዤ እስከ ዛሬ ድረስ ወላሂ ራሴ ነው የሚደልዘው ራሴ ማለት ነው። ስራ ክብር ነው። ይሄ እንደምታዩ እንዴት እንደደለዘው ተመልከቱ። ልክ ክክ ነው ያስመስለው፣ ማለት ነው የአተር ክክ አለ አይደል? ወፍጮ ቤት ይከካ እንደዛ እና እንደዛ እናደረገው። ይሄ በወፍጮ ቤት በማሽን ነው የተደለዘው ማለት ነውና፣ ይሄ አሁን ምንም ያወጣለት ነገር የለም። በቃ ሽንኩርት አለው፣ ብዙ ቅመማ ቅመሞች አሉት፣ ጭናዳማ አለው። ይሄ ልንገራችሁ፣ ወላሂ ነው የምላችሁ፣ ሀያ ኪሎ ነው የፈጀው ማለት ነው፣ ሀያ ኪሎ ዝንጅብሉም ሽንኩርቱም ሀያ ኪሎ ጨምሬበታለሁ ማለት ነው። እና እንደምታዩት ነው። አሁን ግን ወላሂ ዝንጅቢሉን ሽንኩርቱን ድብን አድርጎ ነው ያጠፋው ማለት፣ ስለላመ በጣም እንትን ብሎታል። እና ኢንሻአላህ ደሞ ማዘዝ የፈለጋችሁ አሁን ቤተሰቦቻችሁ ደካማ የሆኑባችሁ ይሆኑባችሁ፣ እመጫት የሆኑባችሁ ዘዙ ማለት ነው።